አርዕስተ ዜና። አዲስ የተሾሙት የምርጫ ቦርድ አመራሮች ቀጣዩን ምርጫ ፍትሐዊ እንዲያደርጉ ጥያቄ ቀረበ። በትናንትናው እለት በተደረገው የህዝብ ተወካዮች ምክር ቤት 36ኛ መደበኛ ጉባኤ ላይ አዳዲስ የምርጫ ቦርድ አባላት ሹመት ጸድቋል። በዝርዝር ይዘነዋል። በመንግስት ተቋማት በ2013 እና 2014 ዓ ም 1 ነጥብ 5 ቢሊዮን ብር የግዢ ሂደት ሳይከተል መውጣቱ በጥናት ተመላከተ። ፍትህ ሚኒስቴር በተቋማት በሚደርስ የኦዲት ጥሰት የህጎች አተገባበርና ተግዳሮቶች ላይ የሰራውን ጥናት ይፋ አድርጓል። ትሰሙታላችሁ። በማዕከላዊ ኢትዮጵያ ክልል የም ዞን የሚገኙ የቱሪዝም መስህቦችን የማስተዋወቅ ስራ በበቂ ሁኔታ አለመሰራቱ ተገለጸ። በዞኑ ሊጎበኙ የሚገባ የሚዳሰሱና የማይዳሰሱ የቱሪዝም መስህቦች መኖራቸውም ተመላክቷል። እንነግራችኋለን። እስራኤል የኢራን ኒውክሌርና ወታደራዊ ጣቢያዎች ላይ ጥቃት መክፈቷን አስታወቀች። የኢራን ጦር ቃል አቀባይ አሜሪካ እስራኤልን አይዞሽ እያለች ያበረታታለች እያሉ ሲሆን እስራኤልና ዋና አጋሯ አሜሪካ ለጥቃቱ ከባድ ዋጋ ይከፍላሉ ሲሉ ዝተዋል። ከባህር ማዶ የያዝነው ጉዳይ ነው። በህንድ 242 ሰዎችን አሳፍሮ ወደ ለንደን በመብረር ላይ የነበረ ባለቤትነቱ የህንድ አየር መንገድ የሆነ አውሮፕላን ባሰቃቂ ሁኔታ ከተከሰከሰ በኋላ አንድ ግለሰብ በአስገራሚ ሁኔታ ህይወቱ መትረፉ አነጋጋሪ ሆኗል። በዝርዝር ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ የሀገሬ ቴሌቪዥን ተመልካቾች የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አልታየህ ኪዳኔ ነኝ። የምርጫ ቦርድ አመራሮች ቀጣዩ ምርጫ ፍትሃዊ ማድረግ እንደሚጠበቅባቸው ተነገረ። በትላንትናው እለት በተደረገው የህዝብ ተወካዮች ምክር ቤት ሰላሳ ስድስተኛ መደበኛ ጉባኤ ላይ አዳዲስ የምርጫ ቦርድ አባላት ሹመት ጸድቋል። በውይይቱ ላይ የቦርድ አባላቱ ሰፊ ስራ እንደሚጠብቃቸው በምክር ቤት አባላት ተነስቷል። ምርጫውን ፍትሃዊ ማድረግን ጨምሮ የፖለቲካ ፓርቲዎች ነጻነትን ማስጠበቅ፣ የመንግስት ጣልቃ ገብነትን መከላከል እንደሚጠበቅባቸው የህዝብ ተወካዮች ምክር ቤት አባላት ለአዳዲሶቹ የቦርድ አባላት ማሳሰቢያን ሰጥተዋል አባላት ለቀጣይ ስድስት ዓመታት ቦርዱን በመብራት የሚያገለግሉ መሆናቸውም ተነግሯል። የህዝብ ተወካዮች ምክር ቤት ስብሰባው አቶ ተስፋዬ ነዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾሟል። እንዲሁም አቶ ተክሊቲ መስልና ወይዘሮ ነሲም አሊን የቦርዱ አመራሮች እንዲሆኑ ተሹመዋል። በመንግስት ተቋማት በ2013 ና 14 ዓ ም 1 ነጥብ 5 ቢሊዮን ብር የግዢ ሂደት ሳይከተል መውጣቱ በጥናት ተመላከተ ፍትህ ሚኒስቴር በተቋማት በሚደርስ የኦዲት ጥሰት የህጎች አተገባበርና ተግዳሮቶች ላይ የሰራውን ጥናት ይፋ አድርጓል ጥናቱ በ2013 ና 2014 ዓ ም የ87 ተቋማትን የኦዲት ሪፖርትን መሰረት ያደረገና 14 ተቋማት ላይ ቀጥተኛ ዳሰሳ በማድረግ የተሰራ እንደሆነ የተነገረ ሲሆን በ2013 ዓም 1 ነጥብ 4 ቢሊዮን ብር በ2014 ዓም 172 ሚሊዮን ብር የግዢ ሂደት ሳይከተል ክፍያ ሳይፈጸም መውጣቱ ተነግሯል። ከዚህ በተጨማሪም የታክስ ውሳኔ ያረፈበት ከ10 ቢሊዮን ብር በላይ ያልተሰበሰበ ገንዘብ መኖሩ ተጠቅሷል። ለዚህ ምክንያቱም ጠንካራ ቁጥጥር አለመኖር፣ የውስጥ ኦዲት ጠንካራና ገለልተኛ አለመሆን፣ የሰለጠነ የባለሙያ እጥረት፣ የህግ ክፍተት ዋነኛ ምክንያት እንደሆኑ በጥናቱ ላይ ተመላክቷል። የኦዲት ግኝቱ ህጋዊ እርምጃ ለመውሰድ የሚያስችል ሰነድ የያዘ አለመሆኑን ፍትህ ሚኒስቴር የኦዲት ግኝቶችን መሰረት በማድረግ የፍትሐብሔር ወንጀል ክስ እንዳይመሰረት ማድረጉን ጥናቱን ያቀረቡት ፍትህ ሚኒስቴር የፌዴራል ህጎች ተፈጻሚነት መከታተያ አቃቤ ህግ ኃይለ ገብርኤል አያሌው ስለመግለጻቸው በሬስ ድርጅት ዘግቧል። በማዕከላዊ ኢትዮጵያ ክልል የም ዞን የሚገኙ የቱሪዝም መስህቦችን የማስተዋወቅ ስራ በበቂ ሁኔታ አለመሰራቱ ተገለጸ። በክልሉ የባህልና ቱሪዝም ቢሮ የፕሮሞሽን ክፍል ኃላፊ በረከት ይገዙ እንደተናገሩት በዞኑ ሊጎበኙ የሚገባ የሚዳሰሱና የማይዳሰሱ የቱሪዝም መስህቦች መኖራቸውን በማንሳት ዘርፉን የማስተዋወቅ ስራ በቂ ባለመሆኑ በዞኑ በሚጠበቀው ልክ ቱሪስቶች እንደማይመጡ ገልጸዋል። አክለውም በመገናኛ ብዙሃን የሚደረጉ ምልከታዎች ኢንዱስትሪውን በከፍተኛ ሁኔታ የሚያነቃቃና የሚያስተዋውቅ ነው ሲሉ ገልጸዋል። እንደ ማሳያነት ያነሱት በጥቅምት 17 በማህበረሰቡ ዘንድ የመድኃኒት ቅመማ ቀን እንደሆነና አባቶች መድኃኒቶችን በአመት አንዴ የመቁረጣቸው የማይዳሰስ ቅርስ እንደሆነ እንዲሁም ከ13ኛው ክፍለ ዘመን ሁለተኛ አጋማሽ አንስቶም የየም ግዛት በማዕከላዊ ግዛት ውስጥ እስኪገባ ድረስ የሞዋ ስራ መንግስት መቀመጫና መናገሻ ይኖሩበት የነበረ የአንገሪ ቤተ መንግስት የሚጎበኙ መሆናቸውን አንስተዋል። የፌዴራል ጠቅላይ ፍርድ ቤት ከፌዴራል ማረሚያ ቤት ኮሚሽን ጋር በመተባበር በገላን ከፍተኛ ጥበቃ ማረሚያ ቤት ማዕከል ያሰራውን የኢፋይሊንግና የፕላዝማ ችሎት ሰኔ አምስት ቀን 2017 ዓ ም በይፋ ስራ አስጀምሯል። በመርሃ ግብሩ ንግግር ያደረጉት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት የፕላዝማ ችሎት ከዚህ ቀደም በስራ ላይ የነበረ ቢሆንም አሁን የተሰራው የፕላዝማ ችሎት በጥራትም ሆነ በተመሳሳይ ሰዓት በበርካታ ችሎቶች ማስተናገድ የሚያስችል መሆኑን ጠቁመዋል። በኢፋይሊንግ ስርዓቱ አማካኝነት በፍርድ ቤቱና በማረሚያ ቤቱ መካከል በኤሌክትሮኒክስ ዘዴ ሰነዶችንና መረጃዎችን ልውውጥ ማድረግ የሚያስችል መሆኑ የተለየ የሚያደርገው እንደሆነ ገልጸዋል። አክለውም ታራሚዎች በፍርድ ቤት በሚኖራቸው ምልልስ ምክንያት የሚፈጠረውን ጫና በማስቀረት ደህንነታቸው ተጠብቆ ባሉበት ማረሚያ ቤት ሆነው ያለምንም እንግልት የችሎት አገልግሎት እንዲያገኙ የሚያስችል ቴክኖሎጂ መሆኑን አስረድተዋል። ኬንያ ሽብርተኝነትን በመከላከል ረገድ ውጤት አምጥታለች ሲሉ የኬንያው ፕሬዚዳንት ዊሊያም ሩቶ ተናገሩ። ሽብርተኝነት ድንበር ዘለል ተግባር ነው ያሉት ፕሬዚዳንቱ ይህንን እንቅስቃሴ ለመከላከል ሀገራት ተቀናጅተው መስራት እንደሚገባቸውም ጠቁመዋል። በዚህ ረገድ ኬንያ ጠንክራ እየሰራች ነው፣ በዚህም ውጤት ማግኘት ችለናል ሲሉ ፕሬዚዳንቱ ተናግረዋል። ዊሊያም ሩቶ ይህንን ቢሉም በሰሜናዊ የሀገሪቱ ክፍል አልሸባብ አሁንም ስጋት ሆኖ መቀጠሉን ዘገባዎች አመልክተዋል። ሞምባሳ ላይ በተካሄደው የኮመንዌልዝ ሀገራት የአቃቢያን ህግ ተቋማት ስብሰባ ላይ የተገኙት ፕሬዚዳንቱ ድንበር ዘለል የሆነውን ሽብርተኝነት ለመከላከል ሀገራት በትኩረት ሊሰሩ እንደሚገባ ማሳሰባቸውን ዘስታንዳርድ ጋዜጣ ዘግቧል። እስራኤል የኢራን ኒውክሌር እና ወታደራዊ ጣቢያዎች ላይ ጥቃት መክፈቷን አስታወቀች። የእስራኤል ጥቃት ናታንዝ በሚገኘው የኢራን የዩራንየም ማበልጸጊያ ተቋም ላይ መድረሱን ስለማረጋገጡ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አስታውቋል። የኢራን ብዙሀን መገናኛዎች በጥቃቱ በቴህራን የሚገኙ የመኖሪያ አካባቢዎች ጉዳት እንደደረሰባቸው የገለጹ ሲሆን ንጹሐን ዜጎች ስለመገደላቸውም ተዘግቧል። በጥቃቱ ፌሬዶራን አባሲና መሐመድ ማሀዲ የተባሉ ሁለት የኢራን የኒውክሌር ሳይንቲስቶች ስለመገደላቸው ሮይተርስ በዘገባው አመልክቷል። የአየር ኃይል ክፍል ከኢራን ሊደርስ የሚችለውን የአጸፋ ጥቃት ለመከላከል በተጠንቀቅ ላይ መቆማቸው ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት ጥቃቶቹ ኢራን ለእስራኤል ሕልውና አስጊ በመሆኗ የተከፈቱ ናቸው ማለታቸውን ቢቢሲ ዘግቧል። በቅርቡ ከኢራን የአጸፋ ጥቃት እንደሚመጣ በማወቅ በእስራኤል የአስቸኳይ ጊዜ አዋጅ መታወጁም ተሰምቷል። የኢራን የውጭ ጉዳይ ሚኒስትር ዓለም አቀፉ ማህበረሰብ የእስራኤልን ጥቃት እንዲያወግዙ ጠይቋል። ሚኒስትሩ ጥቃቱ የዓለምን ደህንነት ታይቶ ለማይታወቅ አደጋ የሚያጋልጥ ነው ሲልም አሳስቧል። የኢራን ጦር ቃል አቀባይ አሜሪካ እስራኤልን አይዞሽ እያለች አበረታታለች ያሉ ሲሆን እስራኤልና ዋና አጋሯ አሜሪካ ለጥቃቱ ከባድ ዋጋ ይከፍላሉ ሲሉ ዝተዋል። አሜሪካ በበኩሏ በጥቃቱ ውስጥ እጄ የለበትም ማለቷም ተሰምቷል። የቡድን ሰባት አባል ሀገራት የሩሲያ ነዳጅ ዋጋ እንዲቀንስ ስምምነት ላይ እንደደረሱ ተዘግቧል። የአንድ በርሜል ነዳጅ ዋጋ ከ60 ዶላር ወደ 45 ዶላር እንዲወርድ ለማድረግ እንዳሰቡ ዘኬቭ ኢንዲፔንደንት ሮይተርስን ዋቢ አድርጎ ዘግቧል። እንግሊዝና ካናዳ ውሳኔ ላይ ሲደረስ ለመተግበር በዝግጅት ላይ መሆናቸውም ተዘግቧል። በጉዳዩ ላይ አሜሪካ እንደሌለችበትና እንደማትስማማ በቃል አቀባዩዋ በኩል ገልጻለች ሲል የዜና ምንጩ ጠቅሷል። ከዚህ በፊት ዋጋውን ለመቀነስ ቀርቦ የነበረውን ምክረ ሀሳብ አሜሪካ ባለመቀበሏ ምክንያት ተሰርዞ እንደነበ እንደነበር ይታወሳል። በቀጣይ እንደ አውሮፓውያኑ አቆጣጠር ከሰኔ 15 እስከ 17 በሚደረገው ውይይት ላይ አጀንዳው እንደሚቀርብም ተገልጿል። በህንድ አህመድ አባድ ከተማ አቅራቢያ 242 ሰዎችን አሳፍሮ ወደ ለንደን በመብረር ላይ የነበረ ባለቤትነቱ የህንድ አየር መንገድ የሆነ አውሮፕላን በአሰቃቂ ሁኔታ ተከስክሷል። በደረሰው አሰቃቂ አደጋ እስካሁን ድረስ ከተሳፋሪዎቹ በአደጋው መትረፎ የተረጋገጠው የእንግሊዝ ዜግነት ያለው ቪሽዋሽ ኩማር እንደሆነ ተዘግቧል። ግለሰቡ እንደተናገረው በጣም ነበር የፈራሁት፣ ተነስቼ ሮጥኩ፣ በዙሪያ የአውሮፕላኑ ቁርጥራጮች ነበሩ ሲል ገልጿል። ስለ አደጋው አስታውሶ የተናገረው ቪሽዋሽ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ተናግሯል። ቪሽዋሽ በአውሮፕላኑ ውስጥ ከወንድሙ ጋር እንደነበረም ተሰምተዋል። አውሮፕላኑ 242 ሰዎችን እንዳሳፈረ በተነሳ በጥቂት ደቂቃዎች ውስጥ ነበር የተከሰከሰው። 11 ኤ መቀመጫ ላይ የተቀመጠው ቪሽዋሽ በተአምር ሁኔታ መትረፉ ተነግሯል። ግለሰቡ ከአደጋው በኋላ በእግር ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ቪዲዮ መውጣቱ ተዘግቧል። ከዛ በኋላም ሆስፒታል ውስጥ ተኝቶ ታይቷል። የህንድ የሀገር ውስጥ ሚኒስትሮችም ሆስፒታል ሄደው እንደጠየቁት ተዘግቧል። ቤተሰቦቹ በሰጡት ቃል ደግሞ ከዚህ አደጋ እንዴት በህይወት እንደተረፈ ተአምር እንደሆነባቸው የገለጸ ሲሆን ለራሱም ተአምር እንደሆነ እንደሆነበት ገልጿል። አሁን ላይ በሆስፒታል የህክምና ክትትል እያደረገ እንደሆነም ተዘግቧል።